አባቶች እስመሰብ ለካዩ ሃይማኖታ ያለብሳ ተማሪ በመምሩ መነኩሴ በበቁ አባቶች ማመካኘት ልማዱ። ተማሪ ምን ይላል? ውሸቱን ይሄድና የተሳሳተ ትምህርት ይሰብካል ዶ ሌላ ሀገር ይሰብክና አንተ ነ ምና ያገኘው ሲባል ይንታን ያሉ ሲያስተምሩን ይላል። ውሸቱ መጠጊያ ማለት ነው። እኔ እዣውቃለሁ አንድ ትልቅ አባት ጠርቶ ይንታን ያሉ እኔ ደግሞ አይሉ ውሸቱ ስለማ ስልጠና ላይ አግኝቸው ስልጠናውን ሰጠና፣ ጥያቄ ሲጠይቅ ለምሳሌ ሴት ክርስትና ማንሳት ትችላለች ወንድን ብሎ አስተማር ረበጋ አምላክ በመምህር አምላክ እንደዚህ የለም የንታ ብለውናል። ተሳስቶ ቅድም ባልኳችሁ መንገድ ክብር ላለመመለስ እኔ ደግሞ የንታ አይሉም ቢሉም ስህተት ናቸው ቢል ደግሞ ሌላ ትምህርት ብል እኮ እሳቸውን አይሉም ብሎ ደግሞ ነገር ሊሰራ ማለት ነው። እኔ እንታ አይሉም አልኩ እውነትም አይሉም ይንታ። በሌላ ቀልም ጠየኳቸው። እኔ ይንታም እንደሆነ አልነገራችሁም። በአጭሩ ግን የምነግራችሁ የበቁ አባቶች ብለዋል። ምን ሆኖ ኢትዮጵያ ቀን ሊወጣላት ነው። ምን ሊሆን፣ ንጉሥ ሊነግስ ነው። ምን ልትሆን ኢትዮጵያ፣ የዓለም ብርሃን ልትሆን። የተስፋ እንጀራ አለሙ ህልመ ወአልቦ ዘረከቡ ህልምን አለሙ ያገኙት የለም። ንስግን ንስሐን ገብተ ስጋው ደግሞ ተቀብለ። አሁን ዝም ያደግመ ስርዓተ ቅዱሳን እንጠብቅ። ቁጭ በል ዝም ብለ። የኢትዮጵያ መንግስቷ የክርስቶስ መንግስት ነው። የክርስቶስ መንግስት ደግሞ የዘላለም እንጂ የተወሰነ መንግስት የለውም። መንግስቴ ከዚህ ዓለም አይደለችም ያለ ስለዚህ የዓለም ብርሃን የሰማይና የምድር ብርሃን እርሱ ኢየሱስ ክርስቶስ ነው። ወደ እግዚአብሔር መንግስት ዳግመኛ ያልተወለደ ሰው አይገባም አለው። አሁን ይውላችሁ አንድ ነገር ልንገራችሁ። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ይውላችሁ አንድ ነገር ምን ማረው ነገር አለ አሁን እዚህ ላይ ሳልጠቁም ማለፍ ያልፈለግኩት ምንድን ነው? ሰዎች መጥተው ስለኛ ክፉ ነገር በተናገሩን ጊዜ ቀጥታ ማድረግ ያለብን ምንድን ነው? ምንድን ማድረግ ያለብን እነሱን ሊያረጋጋ ወደሚችል ጉዳይ መውሰድ። ከቃሉ ጋር ናችሁ? አሁን ተረድታችሁኛል። ሰው መጥቶ የሆነ ነገር ሲለን ሲጣላን፣ ክፉ ነገር ሲያደርገን ምንድን ማድረግ ያለብን? ርዕሱን ለውጠን ምን ማድረግ ነው። አሁን ጌታ ርዕስ ለወጠ፣ ለወጠና ወደ ሌላ ጉዳይ ይዞት ሄደ። እሱን ተወው አቆየውና ብሎ ዳግመኛ ተወለድ ዝም ብለህ የሚጠቅምህን አለው ይህ ነው አካሄዱ ማለት ሰው ያረባ ነገር እዞ ሲመጣ ሀሳቡን ለውጠን ወደ ሌላ ነገር መምራት ወደ ያ ሌላ ነገር ምንድን ነው መንግስተ ሰማያት ሰው ዳግመኛ ካልተወለደ በስተቀር የእግዚአብሔር መንግስት አያይም አለው ሁለት ከትምህርትና ከጥምቀት ያልተወለደ ሰው የክርስቶስ እንጌትነት አያውቅ ከእግዚአብሔር መንግስት ያልተወለደ ሰው የእግዚአብሔርን መንግስት አያውቅም። የክርስቶስን መንግስት አያውቁትም። እሺ ቀጥሎ ምን አለው? ይክልኑ ሰብ እምድረ ልቀ ዳግመ ተወልዶ። ሰው ዳግመ ካደገ በኋላ እንዴት ዳግመኛ ሊወለድ ይችላል? እፎ ይክል ገቢአ ወበዊአ ውስተ ከርሰ እሙ ካደገ በኋላስ እንዴት ወደ እናቱ ማሀይፀን ሊገባ ይችላል? አሁን ጥያቄ ነው። እንዴት ሰው አሁን ዳግመኛ ተወለደ? ሌላ ጥያቄ ነው። ሰው እንዴት ከተወለደ በኋላ ሰው እንዴት ከተወለደ በኋላ ወደ እናቱ ማሀይፀን ሊገባ ይችላል? ቅዱሳን አባቶቻችን እዚህ ላይ ምን ይላሉ? ያላመነ ሰው ያላመነ ሰው አንዱ ጥያቄው ሁልጊዜ ምልክቱ ምንድነው? እንዴት እስኪ፣ በሉ እንዴት? በሉ በሉ ንገሩኝ እንጂ እንዴት? ይኸው እንደዚህ ተጠራጣሪ ሰው ሁልጊዜ እንዴት አምላክ ሊወለድ ይችላል? ምንድነው ይሄ? እንዴት በሉ እንጂ እንዴት አምላክ ሊራብ ይችላል? የኒቆዲሞስ ጥያቄ ነው፣ እናውቀዋለን። አዲስ ጉዳይ እኮ አልመጣም። እንዴት አምላክ ሊራብ ይችላል? በሉ እናንተ እንዴት በሉ፣ እንዴት አምላክ ሊደክም ይችላል? እንዴት በሉ ይወለድ እንዴት አምላክ ሊፈራ ይችላል። ይሄ ማንም ጥያቄ ነው የእነ ኒቆዲሞስ ጥያቄ እስከ መቼ የሚያነሱት ጥያቄ ነው? እስከሚያምኑ ድረስ። ያላመነ ሰው እንዴት ማለት ልማዱ ነው። እንዴት አምላክን ሴት በማይጸኗ ወሰነችው ይባላል? እንዴት በሉ እንዴት አምላክ ጡት ጠባ ይባላል? እንዴት አምላክን ታቀፈችው ይባላል? እንዴት አምላክ ተቀበረ ይባላል። እንዴት አምላክ ሰላሳ አመት ተብሎ ዘመን እድሜ ይቆጠርለታል። በቃ ይሄ ያላመነ ሰው ጥያቄ ነው። ዱሮ ተጠይቋል፣ እናውቀዋል። ለዚህ ነው ሰሎሞን መጽሐፈ መክብብ ላይ ሲናገር የሆነው ነገር የሚሆን ነው የሚሆነውም ነገር የሆነው ነው ይላል። ገብቷችኋል እ የሆነው ነገር ምን የሚል ነው የሚሆነው ነገር ምንድን ነው? ምን ማለት ነው? አዲስ ኃጢአትም አዲስ ጽድቅም የለም ማለት ነው። በአማርኛ የቅድሙም አማርኛ ነው። በአማርኛ አዲስ ኃጢአትም አዲስ ጽድቅም የለም። አሁን አንድ ሰው ቢመንን እንደ ማን ነው የሚመነው? እንደ እንጦንስ ጦር ተክሎ ቢጸልይ እንደ ማን ነው? እንደ ተክለ ሃይማኖት ሌላ የት ያመጣል? ሰማይት ቢሆን እንደ ቂርቆስ የት ይመጣል? ሌላ ቢሰብክ እንዲሁ ከተሳካ እንደ መምህራን ከፍ ካለ እንደ ሐዋርያት ሊል ይችላል። እንደ ሌላ የለንም። ኃጢአት ቢክድ ወይ እንደ አርዮስ ነው ወይ እንደ ንስጥሮስ ነው ወይ እንደ ሰባሊዮስ ነው። አዲስ ክደት ዓለም እስከሚጠፋ ድረስ አይመጣም። የተካደውን ነው የሚለው። እለ አድሱ ክደትን እያደሱ የሚኖሩ በክደት አረቂ የሰከሩ አሉ ይላቸዋል ቅዱስ ቄርዶስ ክደትን የሚደግሙ ሰዎች የአሬዎስን ይደግሙታል። አንዱ የንስጥሮስን ይደግማል። አሁን ድንግል ማርያም የሚሰድቡት የንስጥሮስን አድሰው ነው። ክርስቶስ ፍጡር ነው የሚሉት የአሬዎስን አድሰው ነው። ግን ክርስቶስ ለሁሉ መልስ ሰጥቶባቸዋል። እንዴት ሰው ይወለዳል አለ። የማይቻል የሚመስል ነገር ጥያቄ ያነሷል። የማይቻል ነገር፣ ይህ ይህ ሊታመን የማይችል ነገር ነው። እንዴት ሰው በውሃ ተጠምቆ ክርስቲያን ሊሆን ይችላል? እንዴት ሰው ቄስ ቄስ ቀድሶ፣ አቁርቦት የአምላክን ስጋ አምላክ እንደበላው ሊል ይችላል ይላል ይሰው ይህ ሁሉ ጥያቄ በእንዴት የሚነሱ ናቸው። አሁን መለሰለት። አሁን በዚህም ደግሞ ችግር የለም ተጠራጠር፣ ዝም ብለህ አንተ ተጠራጠር፣ እኔ አሳድጋለሁ እያለ ዝም ይለዋል። እንዴት እንደዚህ ስላለ አይባልም። አሁን አንድ ሰው መጥቶ እኔ ግን ይህ ስል የሚገርማችሁ ነገር እዚህ ላይ ያለው ስል አንዱ ሰማያዊት ስል ይሄ ደስ አይለኝም ቢል ስማውዱ መንፈስ ቅዱስ አንተ አንተ ምን ምናፍቅ አይባልም። እንዴት ነው ያልገባ? ምንድን ነው የሚባለው? ሰው ደግሞ ስናሳቅቀው ክደቱን ይደብቀዋል። ሲደብቀው አንድ ቀን ይፈላበትና ዞት ይሄዳል። ሰው እንዲናገር ማድረግ አለብን። እኔ በነገራችን ላይ ዚህ መቤታችን ስንት ላይ ያለችው ነገር እኔ ደስ አይለኝም ቢል፣ ስማ አንቺ እንዴት ያለሽ ሆነሽ እንዴት ያለና አንተ አይባልም። ጥያቄውን ይናገር። ልጅ አይደለም አይደለም፣ ምንድን ነው አቤት ልጅ ልጅ አፉን ሲፈታ ማስረጃው ምንድን ነው? መጠየቅ ነው። በቃ ነው መጠየቅ። ያ ምንድን ነው? ባለቤት ነው ትለዋለች። ምንድን ነው ባለቤት? አፍን መፍታት መጠየቅ፣ አፍን የመፍታት ምልክት ነው። ሰው ወደ ክርስትና ልምጣ ሲል ሁሉን ነገር ጥያቄ ነው የሚያደርግበት። ዲያብሎስ ሁሉን ነገር ጥያቄ፣ እንዴት ነው ይሄ ነገር? ማርያም ታማልዳለች፣ ገብርኤል ያማልዳል ጭርቆስ ያማለት ስንት አዳኝ ነው ያለ፣ ያምታተዋል ማለት ነው። እኔ ነገር አይገባኝ ስል እንደዚህ አይባል መናፍቅ ነ እንዲ ሲሉ ሰው መናፍቅ እንኳን ብለን ሰው መናፍቅ ሊሆን አስቸግሯል። አይ ጥሩ ነው፣ ጥሩ ጥያቄ ነው ያነሳ ብለን ወይ መመለስ ወይ የሚመልስ ማድረስ ነው እንጂ መሳለቅ የለብን ነው። አሁን ጌታ እንደዚህ ብሎ አልነቀፈውም። እንዴት እንዴት ትላለ አላለው፣ ቀጠለ። አሁንም ዝም ብሎ ማሳደግ ነው። እሽ መጠመቂያውን ነግርህ የለ አለና፣ ደግሞ መወለጃውን ልንገረህ። አንተ ልደቱን ነግሬሃለሁ፣ አልገባም። መወለጃውን ልንገረህ አለው። አማን አማን ብለከ ዘይተወልደ ዳግም እማይ ወእም መንፈስ ቅዱስ እየሪያለ መንግስት፣ እግዚአብሔር እውነት እልሃለሁ ከውሃና ከመንፈስ ካልተወለደ በስተቀር ወደ እግዚአብሔር መንግስት መግባት የሚቻለው የለም አለው። ከውሃና ከመንፈስ ካልተወለደ በስተቀር ይህ እንዴት ሊሆን ይችላል ብሎ ጠየቀ። ደግሞ አሁንም ጠየቀ አንተ ከውሃና ከመንፈስ ብዬ ነግር ያለው እንግዲህ አላለም። አሁንም ደግሞ ወደ ሌላ ማሳደግ ደግሞ ደግሞ ከፍ ማድረግ ከፍ ማለት መሰልቸት የለብንም እኛ። እግዚአብሔር እኮ ስንት ቀን እንደማይሰለች ልብ ስንት የማይረባ ነገር እየተናገር ዝም ብሎ ዝም ብሎ ማሳደግ ሱ። ግድ የለም ደግሞ በዚኛው አልተመለሰልህ፣ ደግሞ በዚኛው ደግሞ በዚኛው ካልተመለስክ፣ እስኪ ደግሞ ወደዚኛው ወድ እያለ እግዚአብሔር እኮ እያጽናና እያረጋጋ ነው ሰውን የሚያድ ነው እዚህኛው አልገባ ደግሞ ና በዚህ ደግሞ እያለ እያስታመመ፣ እንደዚያ እንደ ልጅ አይደል የምንረብሸው ከቃሉ ጋር ናቸው። አሁን ህፃን ልጅ ብሎ መረበሽ አይደል ስራው፣ መረበሽ። ልምልሙን እናቱ ሰጥታው አጉርሳው፣ ዳቦውን እሷ ጠርዝ ጠርዙ ስድ፣ እምቢ ያኛውን ስጪ፣ ያን ቃል አይቻልም ስጪ። እንደዚህ ነው የልጅ ጠባይ፣ ይሄ ነው ልጅ ስለሆነ እንደምናስቸግር ስለሚያውቅ ብሎ ማሳደግ ቀጥሎ ደግሞ ምን አለው አይ እስመ መንፈስ ሀበ ፈቀደ ይነፍህ ወቃሎ ትሰም ወባይቱ እማበሂ ይመጽህ ወአበሂ ይሐውር ነገር ግን ከየት እንደመጣ የመጣበትን የወጣበትን ሆህቱን የሚሄድበትን ፍኖቱን አታውቅም ቃሉን ትሰማለህ ከማሁ ኩሎሙ እለ የተወለዱን መንፈስ ቅዱስ ከመንፈስ ቅዱስ የሚወለዱ ሰዎችም እንደዚህ ነው ልደታቸው። አለ አማጭ መልአኮሙ ለአይሁድ ወዘት ነገር የተአምር አለ። የአይሁድ መምህር ይሄን አታውቅም እንዲ አለው። ቀስ አድጎ አይሁድ መምህር፣ ምክንያቱ መጀመሪያ አይሁድ መምህር ነው አለ። የአይሁድ መምህር በአንድ በኩል እንደዚያም አድርጎታል፣ ኮርኮም አድርጎታል። የአይሁድ መምህር የሚለው ዱሮስ የአይሁድ መምህር ሆነ ነው የአይሁድ መምህር፣ የአይሁድ አለቃ ነው ሰውየው። ያለው እኮ ዮሐንስ ወዶ እኮ አይደለም። የማን አለቃ ነው ያለው? የአይሁድ አለቃ አይደለ ዱሮስ እያለው ነው። አዲያ ግን ቀስ አድርጎ ደግሞ ወዘንተ ነገር የታምር ብሎ መጠመቂያውን ነገረው። እስመ ኩሉ ዘይትወለድ ስጋ፣ ወዘተወልደ እምስጋ ስጋ ውእቱ፣ ወዘተወልደ እመንፈስ መንፈስ ውእቱ። ከሥጋ የተወለደ ምንድን ነው? አለው። ከመንፈስ የተወለደ መንፈስ ነው። አሁን እዚህ በኋላ የምድሩን ስነግርህ ካላመንከኝ የሰማዩንማ እንዴት አድርገህ ታምናለህ ብሎ አጽናንቶ፣ ኒቆዲሞስን አሳምኖ፣ ልቡን አረጋግቶ በሃይማኖት መሰረት ላይ አቆመው። ኋላም ክብር ምስጋና ይግባውና ፈጣሪያችን የጭንቅቀን ደቀ መዝሙር ለመሆን አበቃ ተጠራጣሪው ኒቆዲሞስን ተመጻዳቂውን ኒቆዲሞስን ሁሉን ነገር የሚከራከር በእውቀት በውቀት የምረዳ የሚለውን ኒቆዲሞስን አረጋግቶ የክርስቶስ ቀባሪው ለመሆን በቃ። የገነዘው ያ ሰው ነው፣ በእውነቱ ማለት ነው። የሌሊት ደቀ መዝሙር፣ የቀኖች ደቀ መዝሙር ሳይቀብሩ የሌሊቱ ቀበረ። ያ ይጠቅማል ሳይባል የተባለው ሳይጠቅም አይጠቅምም የተባለ ሰው ይጠቅማል። ሰው የማይናቀው ለዚህ ነው። ኒቆዲሞስ ለዚያ አበቅቶ ክርስቶስን የሚቀብረው እሱ ነው ብሎ ማን ያምን ይችላል? ወይ ጴጥሮስን ወይ ዮሐንስን ደሞ ይላል እንጂ። ግን አያችሁ ማን ተመልሶ እንደሚጠቅመን ስለማናው ሰዎችን የማይረቡ ባናደርጋቸው ጥሩ ነው። ሁሉን እኮ ገንዘን ቀብረን ጨርሰነዋል። አልኩኝ አይረባም፣ እገሌ አይረባም፣ ረይ ሰው ትቢቱ እገሌ አይረባም። እንዲሁን አይቼዋለሁ፣ ታውት ምላችሁ እንዲሁን፣ ይሄ እንዲሁ መርምር ያዋለሁ ይላል ሰው ግን በፍጹም ማን ተመልሶ እንደሚጠቅም አይታወቅ። ኒቆዲሞስ እኳን መቶ ጠቀመ። አሁን የካህናት ምሳሌ ሆኖ ቁጭ ዮሴፍና፣ በየቀኑ ስሙ የሚነሳለት የተመሰገነ ሰው ኢየሱስ ክርስቶስ ሊቀ ካህናት ይነ በከመገነሱ ገነዙ ከዮሴፎ ኒቆዲሞስ ከማሁ ስመር ለነ ይባላል ቅዳሴ። በተገባው ቁጥር ሊቀ ካህናታችን ኢየሱስ ክርስቶስ ወይ ዮሴፍና ኒቆዲሞስ ሲገንዙህ ደስ ብሎ አገልግሎታቸውን እንደተቀበልክ እኛንም ቅዳሴ የተቀበልልን ይላል። ንፍቁ ቄስ ገባሬ ሰናዩ ቄስ ደግሞ ተመልከቱ፣ ወረስይዎን ለእደዊ አምሳ ለእደዊ ሆሙ ለዮሴፍ ወኒቆዲሞስ እለገነዝዎ ለስጋከ። ተመልከቱ እጆችን አንተን እንደገነዙ እንደ ዮሴፍና እንደ ኒቆዲሞስ እጆች አድርግልኝ ነው የሚለው ካህኑ። ቅዳሴ ገብቶ ከመቅደስ የሚጸልዩ ጸሎት ነው። ይህ ሰው ነው እንግዲህ የተከበረ ሰው፣ የክርስቶስን ስጋ ለመዳሰስ የበቃ እጅ ያለው ሰው። ግን ከየት ይወጣ? ከጨለማ ወጥቶ ከጨለማ ወጥቶ የክርስቶስን ስጋና ደም ለዚያውስ በምንድን ነው? በሽቱ በአዲስ መቃብር በከርቤ በእጣን በመዓዛ ቀምሞ የቀበረው? ምን ያረገ ነው ይሄ። አዲስ መቃብር የተባለ አዲስ ሰውነት ያለው ልብ ነው። ሽቱ የተባለ ንጹህ ምግባር ያለው ሰውነት ነው። በዚያ የቀበረው ኒቆዲሞስ ማለት ልቡናው ለነጻ ምግባሩ ላማረ ሰው ስጋው ደሙን የሚያቀብል ካህን ማለት ነው። የዚያ ምሳሌ ለመሆን በቃ እና ለዚያ በቅቼ ነው የምቆርብ እንዳትሉ፣ ደግሞ እኔ ልቆርብ አስቤ ነበረ፣ እሑድ ዕለት ካስተማሩ ወዲህ እኔ ትቼዋለሁ ደግሞ እንዳትሉ፣ አይ በንሳ ያልበቃ ነው ያልኩት። እኔ በምን ያልበቃ ነው በንሳ ያልበቃ ነው እንጂ ያልኩት፣ ንስሐውን ያልጨረሰ ሰው ነው እንጂ። በቅተን እንቆርባለን ካላችሁ እስከምትሞቱም ስለማትበቁ ማለት ስለማልችል አሁን የምትቀበሉ ይሻላችኋል። ምክንያቱም የሚያውቀው እግዚአብሔር ስለሆነ እኔ ነገ ትበቁ እንደወስ በምን አውቃለሁ? ወይ ጉድ ደግሞ በእግዚአብሔር ፍርድ ገብቼ ዞሮ ዞሮ ግን ሰው ከመሰናከል ስለማሄድን ነገም ከነገ ወዲያን እስመቅሩ ሙስና ነበዲባ አንቀጽ ሁልጊዜ እንደምንስት ታውቃላችሁ አይደል? ያለ ሁልጊዜ እንስታለን። እኛ ስለምንስት ስተት የሚለቀን ጊዜ ስለሌለ ዛሬ የምንስሐ እየገባን ስጋው ደሙን መቀበል ነው። ስለዚህ እንደ ኒቆዲሞስ ለክብር ያብቃል፣ እጃችን ይቀድስልን፣ ሰውነታችን ይባርክልን። መድኃኔዓለም ለዚህ ይበቃል። ሰው ከየትም ሞልቆ ተነስቶ አያችሁ፣ ለዚህ ክብር ይበቃል። ብቻ መነሳቱን እንወቅበት እንጂ ሰው ተነስቶ ለዚህ ይደርሳል። ቀማኛው መጽዋች ይሆናል፣ ቁጡ የተረጋጋ ልቡና ያለው ይኖራል።